በሺዎች የሚቆጠሩ ደሴቶች ባለሀብት የሆነችና በደሴቶቿ ላይም በለመለሙ አትክልቶች አረንጓዴነቱን የሚያደምቁላት አስገራሚዋ እስያዊቷ ሀገር ኢንዶኔዥያ ነች። በኢንዶኔዥያ ታምር የሆኑ ነጭ ጭስ የሚተፉ የእሳተ ገሞራ ፍንዳታዎች አሉባትና ከ300 በላይ የተለያዩ ባህልና ጥበብ ባለቤት የሆኑ አነስተኛ ጎሳዎች መኖሪያም ጭምር ናት። ታዲያ ወደ ኢንዶኔዥያ ከሄዳችሁ በሀገሪቷ ተወዳጅ ከሆነው ከአዳዲስ ሰዎች ጋር ከሚደረግ የወሲብ ፌስቲቫል ጀምሮ በጋለ ብረት ላይ የተጠበሰ እስከሚበላው የእባብ ስጋ ድረስ ያሸበረቁ ምሽቶችን ማሳለፋችሁ አያጠራጥርም። ነገር ግን በሀገሪቷ ከጋብቻ በፊት የወሲብ ግንኙነት መፈጸም ወይም ደግሞ ሳይጋቡ አብሮ መኖር በሕግ የሚያስቀጣ ወንጀል ነው። በዚህ ቪዲዮ ላይም በኢንዶኔዥያ ወጣ ያሉ ባህሎችን እናሳያችኋለን። እስከ ቪዲዮ ፍጻሜ አብራችሁን እንድትቆዩ እየጋበዝ ናችሁ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ከኛ ጋር ቤተሰብ ሁኑ። እንግዳ ከሆነ ሰው ጋራ የሚከወን የወሲብ ፌስቲቫል ቦታቸውን በኩሬ ላይ በማድረግ ከሚከናወኑ ፌስቲቫሎች መካከል ይህ የወሲብ ፌስቲቫል የብዙ ቱሪስቶችን እና ባለሀብቶችን ቀልብ ይዛል። ታዲያ በዚህ ፌስቲቫል ላይ የሚሳተፉ ተሳታፊዎች የትዳር ህይወታቸው አይመረመርም። ይህ ፌስቲቫል በዓመት ለሰባት ጊዜ ሲካሄድ፣ በተሳታፊዎች ዘንድ ያለው እምነት አንድ ነው። እሱም ይህ ድርጊታቸው ከፈጣሪያቸው ዘንድ በረከትን እንደሚያመጣላቸው ማመናቸው ነው። በዚህም ምክንያት በሺዎች የሚቆጠሩ መንፈሳዊ ተጓዦችና ቱሪስቶች ወደ ጉኖንግ ኮሙከስ ቤተ መቅደስ በተራሮች መካከል አቋርጠው መምጣታቸው የተለመደ ነው። ተሳታፊዎችም በፀደይ ወቅት በቤተ መቅደሱ ባለው ኩሬ ውስጥ እርቃናቸውን በመነከር ገላቸውን ከቆሻሻ ከጸዱ በኋላ በዙሪያቸው ካሉና ከዚህ በፊት ከማያውቋቸው ሰዎች መካከል ከአንዳቸው ጋር ወሲብ ይፈጽማሉ። ታዲያ ተሳታፊዎቹ ባለትዳ ከሆኑ እና የትዳር አጋራቸው በፌስቲቫሉ ላይ ተካፋይ ከሆኑ ከነሱ ጋራ ወሲብ መፈጸም ፈጽሞ የተከለከለ ነው። ምክንያቱም ይህ ተግባር ከፈጣሪ የሚሰጣቸውን በረከትና ጥሩ እድል ያሳጣናል ብለው ስለሚያምኑ ነው። በመሆኑም አዲስ ወሲብ ከፈጸሙት ሰው ጋራ በ35 ቀን ውስጥ ሰባት ጊዜ ያክል በተደጋጋሚ ወሲብ መፈጸም አለባቸው። ታዲያ ፌስቲቫሉ የሚከናወነው ለቀናቶች እድሜ ብቻ በመሆኑ እነዚህ ተጣማሪዎች በፌስቲቫሉ ላይ ስልካቸውን በመለዋወጥ ወደ ቤታቸው ሲመለሱ መገናኘት አለባቸው። እነዚህ ተሳታፊዎች አብዛኛዎቹ የራሳቸውን ቢዝነስ የሚመሩ በመሆናቸው በስራቸው ላይ ይሄ ፌስቲቫል የራሱ የሆነ እድልና ትርፋማነት እንደሚያመጣላቸው ያምናሉ። በዚህም ምክንያት የጉኖን ኮሙከስ ቦታ የፍቅር ኮረብታ የሚል ስያሜን አግኝቷል። ታዲያ በዚህ በየአመቱ በሚካሄደው ፌስቲቫል ላይ ለመሳተፍ ጾታ፣ ሙያና ሀብት አይመርጥም። ስለዚህ ባህል ምን ታስባላችሁ? ሀሳባችሁን በኮሜንት ላይ አጋሩን። ከሬሳ ጋራ የመኖር ባህል በገጠራማው የሶሎ ዊሲ ደሴት ላይ ባሉ የታራጃ መንደር ነዋሪዎች ዘንድ ለየት ያለ ቀብር ስነስርዓት አለ። ይህ ስርዓት ከሟች ጋር መኖር ነው። ለታራጃ ነዋሪዎች ሞት ማለት ወደ ሌላኛው ዓለም መሸጋገር ነው። በዚህም ሟቹ በዚያኛው ዓለም በህይወት እየኖረ እንደሆነ ያምናሉ። ስለዚህ የሟችን አስክሬን ወዲያውኑ ከመቅበር ይልቅ የዘመድ አዝማዶቻቸውን በድን ሰውነት ለሳምንታት ለወራት ከፊ ስልም ለአመታት ሬሳውን በውድ ጌጣጌጦችና ልብሶች አሸብርቀውት እንዳይበሰብስ ፎርማሊን እየወጉት በተለያዩ ቅጠላቅጠሎች በተጎዘጎዘው ሳጥን ውስጥ ያኖሩታል። ታዲያ ሬሳውን ከመኖሪያ ቤታቸው ወይም ከመቃብር ቤት ውስጥ እንዲቀመጥ ካደረጉ በኋላ የተዘመዱና ሌሎች ጠያቂዎች ምግብና የተለያዩ ስጦታዎችን ይዘው እየመጡ ይጠይቁታል። የታራጃ መንደር ነዋሪዎች በየአመቱ የሚያካሂዱት የራምቡ ሶሎ ፌስቲቫሎችም ላይ ለወራት በድን ሆኖ የተቀመጠውን የሟችን ሰውነት ከሬሳ ሳጥን ውስጥ በማውጣት ገላውን አጥበው ልብሱን ከቀየሩለት በኋላ ከመንደሩ ባለው የቀብር ስፍራ ከሳጥኑ ጋራ በመቅበር ከሞተ በኋላ አለ ብለው ወደሚያምኑት ህይወት ይሸኙታል። ምንም እንኳን ይሄ የታራጃ ባህል ኋላ ቀርና እርባና ቢስ ቢመስልም ለእነሱ ግን የህይወታቸው አንዱ አካል ከመሆኑ በላይ ለሟቾች ክብርን የሚሰጡበት መንገድ ነው። ከጋብቻ ውጪ ወሲብ የመፈጸመና አብሮ የመኖር ክልከላ በተለያዩ ልቅ ፌስቲቫሎች ያሸበረቀችው ኢንዶኔዥያ በሚያስገርም ሁኔታ በሀገሪቷ ወንጀለኛ መቅጃ ህጋዋ ላይ የሰፈረ አንድ ህግ አለ። ይህ ህግ ታዲያ ከጋብቻ ውጪ ወሲብ መፈጸም የአንድ አመት ጽኑ እስራት ሲያስቀጣ፣ ከጋብቻ በፊት አብሮ አንድ ቤት ውስጥ መኖር ደግሞ ለስድስት ወር እስራት ይዳርጋል። ይህ አዲሱ ህግ ታዲያ ከኢንዶኔዥያ ነዋሪዎች ውጭም ለሌላ ሀገር ዜጎችም ይሰራል። ሲኤንኤን በሰጠው መግለጫ ላይ ይሄ ህግ የጸደቀው በኢንዶኔዥያ ፓርላማ ቢሆንም ህጉ ተፈጻሚነት የሚያገኘው ከሶስት ዓመታት ልምምድ በኋላ መሆኑን ገልጿል። ታዲያ በሀገሪቷ ውርጃን በህግ ያስቀጣል። በዚህም በህግ አካላት እነዚህ ወንጀሎች መፈጸማቸው ከተረጋገጠ ህጉ በሚያዘው መሰረት የትኛውም ነዋሪ ቅጣቱን ይቀበላል። ይህንን አይነቱ የወሲብና የፍቅር ህይወት ህግ በሀገሪቷ የተለመደና በሙስሊም ነዋሪዎች ዘንድ የሸሪያ ህግ ላይ ያለ ነው። በዚህ የሸሪያ ህግ ላይ ቁማር መቆመር፣ መጠጥ መጠጣትና ማንኛውም አይነት ግብረ ሰዶማዊ ድርጊቶችን መፈጸም የተከለከለ ነው። በዚህ ግብረ ሰዶማዊነት የተነሳም በኢንዶኔዥያ ከቅርብ ዓመታት ወዲህ በነዋሪዎች ላይ በአደባባይ የሚፈጸም ድብደባ እየተበራከተ መጥቷል። ከእነዚህም መካከል በ2021 ሁለት ወጣት ወንዶች ላይ በጎረቤታቸው ጥቆማ መሰረት 77 ጊዜ በአደባባይ ድብደባ ተፈጽሞባቸዋል። በተመሳሳይ መልኩ በሁለት ሴቶችም ላይ 20 ጊዜ ያክል ድብደባ ደርሶባቸዋል። ከቅርብ ዓመታት በፊት በ2022 ደግሞ አንዲት ሴት ከጋብቻ ውጪ ወሲብ ፈጽማለች በሚል ምክንያት አንድ መቶ ጊዜ ድብደባ ደርሶባታል። ስለ እነዚህ ህጎች ምን ታስባላችሁ? ሀሳባችሁን በኮሜንት ላይ አድርሱን። አልኮል መጠጥ መጠጣት የሚከለክለው ህግ ኢንዶኔዥያ በደቡብ እስያ የምትገኝ ከፍተኛ የሆነ የእስልምና እምነት ተከታዮች ቁጥር ያላት ሀገር ነች። ታዲያ ይሄ የሙስሊም ነዋሪ ቁጥር ከፍተኛ መሆን በሀገሪቱ ከአልኮል መጠጥ ሽያጭና አጠቃቀም ጋር ተያይዞ የተለያዩ ህጎች ተደንግገዋል። ቱሪስቶችና በሀገሪቱ የሚኖሩ የውጭ ሀገር ዜጎችም እነዚህን ህጎች መረዳትና ማወቅ አለባቸው። ታዲያ በሙስሊም ነዋሪዎቹም ዘንድ የሸሪያ ህግ ስላለ በዛም ማህበረሰቡን ከተለያዩ ጎጂ ባህሎች እንዲቆጠብ ሲደረግ ይታያል። ከነዚህም መካከል በአደባባይ ላይ የአልኮል መጠጥ መጠቀም አንዳንድ ቦታዎች ላይ ገደብ ሲቀመጥለት፣ በአንዳንድ ማህበረሰብ ዘንድ ደግሞ ሙሉ በሙሉ ይከለከላል። ሀገሪቷም ደግሞ መጠጥ መሸጫ ቤቶች በሆቴሎችና ሪዞርቶች ላይ አልኮል የሚገዙና የሚጠቀሙ ሰዎች እድሜያቸውና ትክክለኛ ማንነታቸው የሚያሳይ መታወቂያ ሊኖራቸው እንደሚገባ ደንግጋለች። ታዲያ ህዝብ በሚሰበሰብባቸው ቦታዎች ማለትም በባህር ዳርቻ፣ በፓርኮች፣ በህዝብ ትራንስፖርት ላይ የአልኮል መጠጥን ከልክ በላይ ወስዶ መገኘት ወይም የተጠቀሙ መገኘት በጥብቅ ይከለክላል። በመሆኑም ጎብኚዎች በእነዚህ አካባቢዎች ያለውን የሸሪያ ህግና ይህንን የሀገሪቷን ህግ ማክበርና መጠበቅ አለባቸው። ከሴቶች ያለንን ርቀት መጠበቅ ሌላኛው የኢንዶኔዥያ ነዋሪዎች ባህል የሆነው ደግሞ ማንኛውም ወንድ ከሴቶች ጋር ያለውን ቀረቤታና የግንኙነት መጠን መቆጠብ አለበት። ይህንን አይነቱ ባህል በብዛት የሚስተዋለው በኢንዶኔዥያ የሙስሊም ማህበረሰቡ ዘንድ ሲሆን የትኛውም ወንድ ከሴቶች ጋር ያለውን ርቀት እንዲጠብቅ ማለትም የምዕራባውያን ባህሎች የሆኑትን የሴቶችን እጅ ከመያዝና ጉንጭ ላይ ከመሳብ መቆጠም አለበት። ታዲያ በኢንዶኔዥያ እድሜዋ ገፋ ያለችን ሴት ስታገኙ በሩቅ የእጅ ሰላምታ ከመለዋጥ ይዘለለ ማንንም መቀራረብ አያስፈልግም። ከዚያም በተጨማሪ ከፍቅረኛችሁ ጋራ ለጉብኝት ከሄዳችሁ ለምታድሩበት ሆቴል ስላላችሁ ግንኙነት መናገር ይኖርባችኋል። ምክንያቱም ይህን ካላደረጋችሁ ወይም ትዳር ሳትመሰረቱ አብራችሁ አንድ አልጋ ላይ የተኛችሁ ከተገኛችሁ ቅጣቱ የከፋ ይሆናል። ይሁንና እንደ ምናልባት ብቻችሁን ለጉብኝት ወይም ለስራ ብቻ በየትኛውም አጋጣሚ ወደ ኢንዶኔዥያ ሄዳችሁ ከአንዷ ቆንጆ ኢንዶኔዥያዊት ላይ ቀልባችሁ ተማርኮ ቢቀር ደግሞ ኢንዶኔዥያዊቷን አይን አይኗን እያዩ ምንም አይነት ወሬ ለረጅም ጊዜ ማውራት፣ በተለይ ደግሞ እድሜያቸው ገና ከሆኑ ሴቶች ጋር ፈጽሞ የተከለከለ ነው። ይህንን አድርጋችሁ ብትጎኙ የሴቷን ክብር እንዳቆሸሻችሁና መጥፎ እንደሆናችሁ ይወሰዳል። በእነዚህ ሁሉ ሕግጋት የታጀበችው ሀገር ታዲያ ሕጎቿ በዚህ አያበቁም። ሌላኛው አስገራሚ ህግ ደግሞ የትኛውም ጎብኚ ትከሻውን የሚያሳይ ቦዲ ቲሸርቶችና ጉልበቱን የሚያሳይ ቁንጣዎችን መልበስ በፍጹም የተከለከለ ነው። ሴት ቱሪስቶችም የእምነት ቦታዎችንና ወጋ አጥባቂ ማህበረሰቦች ዘንድ ሲሄዱ ገላቸውን አጋልጦ የሚያሳይ አለባበስ እንዲለብሱ አይፈቀድም። ከዚህም በተጨማሪ በመንገድ ላይ መተቃቀፍ፣ ጉንጭ ላይ መሳም እና የሴት ትከሻ ላይ እጅር አድርጎ ወክ ማድረግ ሴቷ ዘመድ ወይም የቅርብ ጓደኛ እስካላኖች ድረስ የተከለከለ ነው። ያልተለመዱና ወጣ ያሉ ምግቦች የኢንዶኔዥያ የምግብ ባህል ሁሌም ጎብኚዎችን የሚያስገርም ነው። ከሶስት መቶ በላይ ባህሎች ባላት ሀገር ኢንዶኔዥያ ያሏት ባህላዊ ምግቦች የሚለያዩት በአበሳሰል ስርዓታቸው ብቻ ሳይሆን ጣዕማቸውና ለማዘጋጀት የሚጠቀሙበት ግብአትም ጭምር ነው። ቅመማ ቅመሞች ታዲያ ለእነዚህ ማዕዶች ዋነኛ ግብአት ሲሆኑ አዳዲስ ምግቦችንም ለመፍጠር ይጠቀሙበታል። አንዳንድ ጎብኚዎችም ከሚጠቀሟቸው ግብአቶች አንጻርና የአዘገጃጀት ዘዴዎች አንዳንዶቹን ግራ የሚያጋቡ እንደሆኑ ይገልጻሉ። ለምሳሌ ያክል በደሴቶች አካባቢ የሚኖሩ ነዋሪዎቿ የተጠበሰ የእንሽላሊት ስጋን መብላት ይወዳሉ። አንዳንድ ቦታዎች ላይ እንደውም ይህንን የእንሽላሊት ስጋ በእንጨት ላይ በመሰካት ግሪል ጥብስ ከጠበሱት በኋላ ጣፋጭ በሆነና በቅመም በተለወሰ የለውዝ ሶስ ውስጥ እየነከሩ ይበላሉ። ይህንን የእንሽላሊት ምግብ በቆዳ ሽፍታ ለሚሰቃዩና ያተነፋፈስ ችግር ላለባቸው ፍቱን መድኃኒት እንደሆነ ይገልጻሉ። ሌላኛው ተወዳጅ ምግባቸው ደግሞ የሌሊት ወፍነች ወፍነች ይህ ምግብ ፓኒኪ በመባል የሚታወቅ ሲሆን የሚዘጋጀውም ከኮኮናት ወተት ከቃሪያና ሌሎች ጠጠር ካሉ ቅመማ ቅመሞች ጋር አብሮ በማብሰል ነው። ይህንን የሚያደርጉበት ምክንያት የሌሊት ወፍ ስጋ ለአፍንጫ የማይስማማ ሽታ ስላለው ነው። ታዲያ በዘይት የተጠበሰ የሌሊት ወፍ ወይም ደግሞ ድርቅ ብሎ በሳት የተጠበሰ የሌሊት ወፍ ስጋ ብቻውንም በአንዳንድ ቦታዎች ላይ ተወዳጅ የሆነ ምግብ ነው። ይህም ምግብ አለርጂ ላለባቸው ሰዎችና በመተንፈሻ አካላታቸው ላይ ህመም ለሚሰማቸው ሰዎች ፍቱን የሆነ መድኃኒት መሆኑን ይገልጻሉ። ታዲያ ወደ ምስራቃዊ ኢንዶኔዥያ ለምሳሌ ወደ ማልኩ ወይንም ፓፑዋ ለጉብኝት ስትሄዱ ማስታወስ ያለባችሁ ነገር ከአናናስ ወይም ከኮኮናት ዛፍ ላይ የሚለቅሙትንና ልክ እንደ ሾርባ ክሽን ተደርገው የሚሰሩትን የሳጎ ትሎች መቅመሳችሁን አትርሱ። የሀገሬው ነዋሪ ትሎቹን ሳይበስሉና ያለምንም ማጣፈጫ እንደዚሁ መብላት ተመራጭ ቢያደርጉም ለእናንተ ግን ተጠብሶ ወይም በደንብ ከበሰለ የአሳ ማጣፈጫ ሶስት ጋራ አብራችሁ ልትመገቡ ትችላላችሁ። ሌላኛው መሞከር ያለባችሁ የምግብ አይነት ደግሞ በጃካራታ መንገዶች ላይ የሚዘጋጀውን የኮብራ ስጋ ነው። ይህ የኮብራ ስጋ በአካባቢው ነዋሪዎች አዳኝነት የሚገኝ ሲሆን ከሌሎች ቅመማ ቅመሞች ጋርና ጣፋጭ እንደ ሶያና የለውስ ሶሶች ጋር አብሮ ይቀርባል። ታዲያ ኢንዶኔዥያ ሄዳችሁ በምንም ተአምር ከባህላዊ የእባብ ደምና ማራቸው ድብልቅ ቀመስ ሳታደርጉ መምጣት የለባችሁም። ምክንያቱም ይህንን የቀመሰ ወንድ የወሲብ ፍላጎትና ችሎታው በከፍተኛ ደረጃ እንደሚጨምር ያምናሉ። እናንተስ እነዚህን ምግቦች እንድትሞክሩ እድሉን ብታገኙ ትሞክራላችሁ? መልሳችሁን በኮሜንት ላይ አድርሱን። በመጨረሻም በዚህ ቪዲዮ ላይ ያዘጋጀንላችሁ የተመረጡ የእስያዊቷ ሀገር የኢንዶኔዥያ አስገራሚ ባህሎች እነዚህ ነበሩ። ቪዲዮን ከወደዳችሁት ላይክ በማድረግ በማድረግና ተደራሽነታችን እንዲሰፋም ለጓደኞቻችሁ ሼር በማድረግ ከጎናችሁ ሁኑ። ደህና ቆዩን።